እኔ የሚያሳስበው ምስጋና ሁለት ምስጋና አለ፣ ደግሞ ሁለት የሚያሰላኝ ነገር አለ። ምስጋናው ሁለተውን ነገር ላይ ትነግራለህ። መጀመሪያ ምስጋና፣ እኔ ቤተሰቦቼ በእርግጥ አማኝ አይደሉም፣ በጌታ የሉም። እኔ በእርግጥ ከነሱ ተለይቼ ወደ በረሃ መጠት ወደ አፋር ክልል መጥቼ ይዛለት፣ እዛ ደግሞ ጌታ የምቀበል ሰው የለም። በቅርብ ጊዜ ነው ቤተ ክርስቲያኑ የቆመው ደግሞ እዛ ያለው ብዙ ሰይጣን የታስረው ህዝብ አለ አልተፈታም። ከዛ ውስጥ ተመርጬ እግዚአብሔር ደሞ ከቤተሰቦችን ለይቼ ጌታ ስለሰጠኝ ይሄ ጌታ አመሰግናለሁ። እናንተ ነው ያለው። ከዛ ደሞ በመቀጠል ባለፈው ልጅ ታሞ ነበረ። ሕክምና ወስጄው እዛ ፓርክ ነው ሆስፒታል ወስጄ ነበረ። ሆስፒታል ላይ ወደ ናዝሬት ፎረንስ ጻፈ። ከዛ አልሄድን ብዬ ሆስፒታል ሄዳለሁ ብዬ መንገድ ወጥቼ፣ እግዚአብሔር ሆይ አንተ ታውቃለህ፣ እኔ ወደ አንተ ሄዳለሁ አንተ ለኔ ትሰራለህ ብዬ ልጄን ይዤ መጥቼ ነበረ። ከትላንት ወዲያ ማታ ተጸልዮ ነበረ። ትላንትና በጣም ሰውነት ተንቀጣቅጦ ነበረ፣ አሞ ነበረ፣ ትኩሳት ነበረ። ከዛ በኋላ ቃን እዚህ ዋልኩት። ደግሞ ፎርጋሚ ማታ ጨርሼ ወደ ቤት ሄድኩት። ጠዋት ተነስቼ ጌታ ሆይ አንተ ታውቃለህ፣ ይሄ ልጅ አሁን አልተሻለም። የምሻለው አምላክ አንተ ነብዬ ወደ ኢየሱስ ጮሁት። እግዚአብሔር ለሱ ማዳን ሰጠ። አሁን እዚህ ያለው ክብር ለኢየሱስ ይሁን። ቸሪ እንዴት ነው? ሰላም ነው? እኔን ትወደኛለህ? ቸሬ ባለፈው ስትጠይቂልኝ ወደፊት እንዳንተ ጸላይ ለመሆን ፈልጋለሁ ብለሃል አይደለም? በቃ በአንተ ላይ ቅባት ፈሰሳል። በቃ ሄደህ በእነዚህ እጆች በሽተኞችን ፈውስ፣ ሴጣንን አ በቃ ጌታ ካንተ ጋ ከመሆን ለሰው የማይቻለ ለእግዚአብሔር እላ ተያይዛችሁ ሂዱ። እጆቻችሁ ወደ ላይ አንሱና እግዚአብሔር አያዋርድም ብላቸው።